የኔ የሴት በላይ የኔ ቀዳማዊት የኔ አንደኛ የሚዲዮ መሪ ውዶቼ፣ እስከ ዛሬ ነግራችሁን የማላቀውን ነገር ስለ ሀይሚ የምነግራችሁ ሚስጥር ይኖራል። ሰላም ጤና ይስጥልኝ፣ እንደምንቆያችሁልኝ፣ ሰላማችሁ ይብዛልኝ። የኔ ውድ የቻናሌ ተከታታዮች በጣም ነው የማከብራችሁ። ሁላችሁንም ተሳዳቢዎቹንም ወዳጆቼንም ሁላችሁንም በአንድ አይን ነው ማያችሁ። ዛሬ ሀይሚዬ በአንድ ቤት መታለች። አይ ዶንት ኖ። ከዚህ በፊት ጠጉሯን ስትሰራ የተቀረጠ ቪዲዮ ይሁን የዛሬ በድጋሚ ተሰርታ የተቀረጠ ይሆን አላቅም፣ ብቻ ፏ ፈሽ ብላ ብታዩ ማለት ነው ድምቅ ምቅ ብላ እምር እምርምር ብላ። ይኸው እንደምታዩት በዚህ ፎቶ መልክ ፎቶን እንደምታዩት ነው እንዴት እንደምታበራ የኔ ፀሐይ ማለት ነው። እንደዛ ሆና ብቅ ብላለች እና ቀደም ሲል ስለ ሀይም ያልነገርኳችሁ ነገር አለ ብያችሁ ነበረ እና ለመስማት ደግሞ ጆሮችሁን እንደዛ አድርጋችኋል። በነገራችን ላይ ሀይሚ ማለት የሚዲያ መሪ፣ ልዕልት፣ የሴቶች በላይ፣ ንግግር አዋቂ፣ ንግስት፣ ትዕግስተኛ፣ የዋህ፣ ነገሮቹን በትግስት የምታልፍ ላመነችበት ነገር የምትጋፈጥ የማስመሰል የማታውቅ በቃ አትን ኩን ባይ እልህኛ የሴቶች በላይ በክብሯ የማትደራደር ጨዋ ወልዶ ጨዋ ያሳደጋት ልዕልት ናት። ባይ ዘ ወይ ኦማይ ጋድ በአጭሩ ጠቅለለለል አድርጌ ስገልጻት ማለት ነው። ኩን ነች፣ ንግስት ነች። እና ብዙም እንደዚህ ስል አትናደዱ። ምን መሰላችሁ? ሀይሚ ማለት ብዙ ሰው የሚፈልጋት የሚመኛት ሴት ነች። አይነት ሴት ናት አልልም። ሴት ናት። ለምን ሁሉም እየተነሳ ሀይሚ ሀይሚ ሀይሚ? በተለይ ደግሞ አሁን አብዛኞቹ አብዛኞቹ የቡታጅራ ወንዶች እንትናቸው ያልተገረዘ ፎቶ እያሰሩ ምናምን ነገር የወንድ አቋም የሌላቸው የወንድ ምስል የሌላቸው ምድረ እንኩቶ ሽልጥልጥ ሁላ እየመጡ የእሷን ክብር ዝቅ የሚያደርግ አፈቀርኩ ሞቶ ተቀበርኩኝ፣ በገመድ ልታነቅ ነው፣ ልንጠለጠል ነው፣ በሬክና ልጠጣ ነው እያሉ የእሷን ስም የእሷን ክብር ዝቅ ሲያደርጉት ምንም እንኳን ቢያመኝ እና ቢሰማኝም፣ ነገር ግን ሀይሚ ሁል ጊዜም ደምቃ አብባ ተከብራ፣ በቃ ሌለ ነግሳ የምትቀጥል ታዳጊ ገና ወጣት ናት። በቃ ወጣት የዘመናችን እንቁ ወጣት ነች። እኔ ጁ አልልም። ባይ ዘ ወይ፣ ሌላው ማለት የምንፈልገው ነገር ቢኖር ማለት ነው። እኔ እውነቴን ነው የምላችሁ። እኔ ይሄ ሀሳብ ስሰጥ የሆነ ቪዲዮ ስሰራ ምናምን አንዳንድ ነገር ስል የሚያስከፋችሁ ከሆነ እግዚአብሔርን በእግዚአብሔር ስም ይቅርታ። እኔ ምንም ነገር አልልም የምሬን ነው ምንም ነገር አልልም። ማለት ማንም ሰው እንዲከፋ አልፈልግም። እኔ ወደ ክፋት ለምን እንደምታዞሩት አላውቅም። አንቺ ብሩኬና ቶጅ፣ አንቺ ሃይሜና ቶጅ፣ አንቺ ሃይሜን ብቶጅ። እንደዛ አትም፣ እንደዛ አይነት አታስቡት። ነገር ግን በቃ ሌለ ሴት ልጅ ከአንድ ወንድ ጋር እስካለች ድረስ በቃ ላይክ ፍቅር ነው መሰጠት ያለባት አይደለም የእድሜ ደረጃዋ ላይ እስከደረሰች ድረስ ፍቅር በሚሰጥበት ሰዓት ፍቅር መሰጠት አለበት እንደ ህፃን ላይ መታየት የለበትም ነው ያልኩትኝ በአጭሩ ማለት ነው እናንተ ግን ወደ መጥፎ ነገር ትከቱታላችሁ ለምን ለምንድን ነው እኔ ለሀይሚ ስቆረቆር ለምንድን ነው እንደዚህ ነገር እንትን የምትሉብኝ እና ለማንኛውም ግን ብሩኬና ሃይሚ ሁሌም አንድ ናቸው ግን እሳ እኔ በስተመጨረሻ ማለት የምፈልገው ነገር ቢኖር ይሄ ጨረቃ ፋሚሊ በፊት ላይ አንድ ነበረ። አሁን ግን ይሄ ጨረቃ ፋሚሊ ተበታትኖ የራሱ የተለያየ ስም እንዳለው ሰምቻለሁ ዛሬ ማለት ነው። ሁሉም ግሩፕ ግሩፕ ግሩፕ የራሱ ስም አለው የሚባል ነገር ሰምቻለሁ። ከተሳሳትኩኝ ውዶች አርሙኝ። ምንም አይነት ስም የለውም በሉኝ ኮመንት ላይ ማለት ነው እና ይሄንን አንድነታችሁን የድሮ አንድነታችሁን ወደ ነበረበት ብትመልሱ ጥሩ ነው። እናንተ በምታደርጉት እዛ ጋር እንትን ክፍፍል የልጆቹ ቻናል እየታየላችሁ አይደለም። የምሬን ነው። እና እኛም ሚዲያ ላይ ያለን ጥቃቅን ዩቱበሮች በቃ የሆነ እንደዚህ እኛ የምንናገረው ነገር ብሩኬንና ሀይሚን ይከፋፍላል የሚባል ነገር ከሆነ ከኔ ጭምር እኔ አቆማለሁኝ ማለት እንደዛ አይነት ሀሳብ መሰንዘሩን አቆማለሁ ማለት ነው። በራሴ ላይ እኔ እርምጃ ወስዳለሁኝ። ሌላው ነገር ደግሞ እኔ ብሩኬን ስናገር ብሩኬን ታፈቅደዋለች የምትል ቆረቆንዳዎች አላችሁ። ይህ በጣም የማከብረው ወዶ ሰው አለኝ፣ በእኔ ህይወት ውስጥ እንዲያውም ሳልፈልግ ፎቶ እንድፖስት አድርጋችሁኛል። ለምንድን ነው ሰውን እንደዛ የምትስሉት? ሰው አሳብ ስለሰጠ አንድን ሰው ፈልጎ ነው ማለት አይደለም። ሰውን በራሳችሁ ጫማ ስር እንደ ራሳችሁ አድርጋችሁ አታስቡ ብላለች ልዕልቷ። እና እኔም ልንገራችሁ፣ ሰውን እንደ ራሳችሁ አድርጋችሁ አታስቡ፣ በራሳችሁ ጫማ ስር አድርጋችሁ አታስቡ፣ አትመዝኑ ራሳችሁ እንደዛ የምታስቡ ከሆነ ያንን ሰው ሁሉም ሰው ያንን ሰው ያስባል ማለት አይደለም። ገባችሁ? የታየ ሁሉ አይቀመስም፣ የታየ ሁሉ አይቀመስም። እና አላማ ያላት ሴት ደግሞ ለአላማዋ የሚሆናትን ወንድ ነው እንጂ የምትመርጠው ለአላማዋ የማይሆናትን ወንድ ለራሷ ለህይወቷ የማይሆናትን ወንድ አትመርጥም። እኔ ደግሞ አላማ ያለኝ ሰው ነኝ። ተግባባል እና ወደ አንድነታችሁ ብትመለሱ ጥሩ ነው። ባትጣሉ ገዝት ከፍታችሁ ባትሰዳደቡ እግዚአብሔር ነው ምላችሁ። ተተንኮል ነጣ ብትሆኑ የልጆቹን ቻናል እስከ ዛሬ ድረስ ሸር እያደረጋችሁ ሰፖርት ስታደርጓቸው እንደነበረ ሁሉ አሁንም ሰፖርት ብታደርጉ ጥሩ ነው። ሌላው ነገር ደግሞ ሀይሚ ከብሩኬ የተለየና ብሩኬን አታገቡትም ወይንም ሀይሚን አታገቧትም ደግሞም አይለያዩም እና እናንተ የምታደርጉት ብሩኬን የራሳችሁ የምታደርጉት እየመሰላችሁ ይመስለኛል። እኔ እንደ ከግምት ያስገባውትን ነገር ነው። ላይክ ከብሩኬ እንድትርቅ የምትፈልጉ ሰዎች አላችሁ። በቃ ብሩኬን ነጥቃችሁ ማውጣት ከዛ ውስጥ ትፈልጋላችሁ። ሀይሚ የምትናገረው ነገር በጣም ጥርት ያለና በቃ አለለ እውነተኛ ነገር ስለሆነ ያ እውነተኛ ነገር ወስዶ ጭንቅላታችሁን ይነድፈዋል። የእሷ ንግግር ያ ንግግሯ ስለሚያደማችሁ እውነተኛ ነገር ነ ስለሚያደማችሁ ማስመሰል ስለማታቅ በቃ ያ ነገር ስለሚያናድዳችሁ ብቻ ነው የሀይሚን ውድቀት የምትፈልጉት እንጂ እውነት ሀይሚ ተሳስታ ምናምን አይደለም። ሀይሚ ለእኔ ሁል ጊዜም ልክ ነች፣ ሁል ጊዜም ልክ ነች። እኔ ሀይሚን መከተል ከጀመርኩ ጊዜ ጀምሮ አንድ ቀን ሀይሚ ላይ ስህተት አይቼ አላቅም። ሁሌም ልክ ነች፣ ሁሌም ማለት ነው ለእኔ ልክ ነች እና ለእናንተ የሚጠቅመው አንድ መሆን ነው። አንድ ብትሆኑ ጥሩ ነው። ይሄ ተተንኮልና ከሸር ከምቀኝነት ብትወጡ ጥሩ ነው። ይህን ነው እኔ ማለት የምፈልገው። እንደ ተናገርኩትኝ ቀደም ብዬ እኔ አሳብ ስሰነዝር ብሩኬ፣ ይሄ ልክ አይደለህም ብዬ አሳብ ሳነሳ እናንተ የምትሳደቡ ሰዎች ለሀይሚ ክብርና ፍቅር ስለሌላችሁ ነው። እውነት እንደ ሴት ቆማችሁ ብታስቡ ኖሮ ልክ ናችሁ እኔ እንደ ሴት ቆሜ ስላሰብኩት ስላገናዘብኩት ነው ገብቷችኋል ላይፍን ህይወትን ስትኖሩት ነው የሰውን ህመም የሰውን ቁስ ልትረዱ የምትችሉት ህይወትን ላይፍን ካልኖራችሁት ምንም ስለ ሰው እንትን አትሉም አታስቡም መጨነቅ አታስቡም ዝምላችሁ ዳይሬክት ነው የምታስቡት እና አንዳንድ ጊዜ ጭንቅላታችሁ እንደዚህ ተዘዋዋሪ እንዲያስብ አድርጉት ማይንዳችሁ እንዲሰራ አድርጉት ምናምን ነገር ማለት ነው የምፈልገው። እንግዲህ ሀይሚዬ ደግሞ የኔ እናት፣ ሁልጊዜም ድመቂልኝ፣ ሁልጊዜም እመሪልኝ። ፍቅር ያሸንፋል። በፍቅር ተከባብረን ብንኖር ጥሩ ነው፣ ጥሩ ነው እላለሁ። እንደኔ ማለት ነው።